ሰላም ሰላም እንደምን አላችሁ? ውድ አድማጭ ተመልካቻችን፣ በዛሬው ዝግጅታችን ይዤላችሁ የቀረብኩት አንዳንዶቻችሁ ስትጠይቁን በነበረው መሰረት ሙሉ በሙሉ በኤሌክትሪክ ኃይል የሚሰራ ባጃጅ ይዤላችሁ ቀርብ ያለው። በዛሬው ዝግጅታችንም እነዚህ መኪኖች ምን አይነት ፊቸሮች አሏቸው፣ እንዲሁም ስለ ባጃጁ በደንብ የተብራራ መረጃ ይዤላችሁ ቀርብ ያለው። ከመረጃዎቹ ጋር አብራችሁ ቆዩን። አዱኒያስ ነኝ፣ መልካም ቆይታ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየጊዜው አዳዲስ የመኪና ሪቪው እንዲሁም በዚህ ሳምንት ካለው የአዲስ እንዲሁም ያገለገሉ መኪኖች ላይ የተለያዩ መረጃዎችን ይዘን ስለምንቀርብ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለጋ በቶሎ ደርሶ ሄደው እንድታነጫኑ ከዚህ በተጨማሪም ለወራይ ለዘመዶቹ እነዚህ አይነት ከመኪና ጋር የተገናኙ መረጃዎች እንዲደርሳቸው ሼር ማድረጋቸውን አትርሱም። ተሽከርካሪዎች ሁለት አይነት ሞዴሎች ናቸው፣ ኤ ዜሮ እና ኤ አንድ የሚባሉ ናቸው። እነዚህ መኪኖችን የሚያመርተው ካምፓኒ ዚጃዞ ይባላል። ዚጃዞ በ2014 ዓ.ም ተመረተ። በቻይና ውስጥ የተመሰረተ የኤሌክትሪክ ባጃጆችን ሞተር ሳይክሎችን እንዲሁም ሌሎች የኤሌክትሪክ ተሽከርካሪዎችን የሚያመር ሲሆን በያዝነው አመትም በአመት ብቻ አንድ ሚሊየን የሚሆኑ ተሽከርካሪዎችን እንዳመረተ ገልጸዋል ይህም ካምፓኒ አንዳንድ ያወጣቸው መረጃዎች መካከል በአለም አቀፍ ደረጃ ላይ አምስት ፕሮዳክሽን ቦታዎች አሉት እነዚህም ኢትዮጵያ ቪየትናም እንዲሁም በቻይና ና በኤዥያ ውስጥ በሚገኙ በተለያዩ ሀገራት ውስጥ እየተመረተ ለገበያ የሚያቀርባቸው የተለያዩ ባጃጆች፣ ሞተር ሳይክሎች፣ እንዲሁም ሌሎቹ ሙሉ ለሙሉ በኤሌክትሪክ የሚሰሩ ስለሆነ በብዙሃን ዘንድ ተወዳጅ የሆኑ ናቸው። ከሰሞኑም ወደ ሀገራችን ሁለቱም ሞዴሎቹ ለገበያ ቀርበዋል። ሩ ውስጥ የቀረቡት ሁለት አይነት ሞዴሎቹ ናቸው። እነዚህም ሙሉ ለሙሉ እቃ ለመጫን ተብሎ የተሰራ እና ሰዎችን ለመጫን ተብሎ የተሰራ ሞዴሉ ነው። እነዚህ ባጃጆች የተገጠመላቸው የኤሌት ሞተር እንዲሁም አጠቃላይ ርዝመታቸው በምናይበት ጊዜ አጠቃላይ ርዝመታቸው ሁለት ነጥብ ዘጠኝ ሜትር ሲሆን ስፋታቸው ደግሞ አንድ ሜትር ነው። እንዲሁም ቁመታቸው አንድ ነጥብ ሰባት ሜትር ሲሆን መኪኖቹ የተገጠመላቸው ባትሪ ባለ 60 ቮልት ሲሆን ከዚህ በተጨማሪም ጣራቸው ላይ ሶላር አለ። ይህም መኪኖቹ በአንድ ጊዜ ቻርጅ የሚጓዙበት ርቀት ቢያንስ እንኳን ሶላሩን በመጠቀም ተጨማሪ ኃይል እንዲያገኙ በማሰብ ነው። እነዚህ ባጃጆችም በተለይ ሰው መጫን የሚችሉት የተለያዩ አማራጮች አሏቸው። በከለር ደረጃ አራት አይነት የከለር አማራጮች አሏቸው ሲሆን፣ አጠቃላይም እስከ ስድስት ሰው የመጫን አቅም አላቸው። እነዚህ ባጃጆች ከበፊቶቹ በገበያው እስከምናውቃቸው በነዳጅ ከሚሰሩት አንዳንድ ልዩነት ያላቸው ሲሆን ከድሮ ባጃጆቹ የተሻለ ከሚያረጓቸው ነገሮች መካከል እነዚህ መኪኖች ረዘም ያሉ ባጃጆች ናቸው። እነዚህ ባጃጆች ረዘም ስላሉ የተሻለ ሌግሩም እንዲሁም ሄድሩም ላይ ያላቸው መሆኑ፣ ከዚህ በተጨማሪም ደግሞ በክልል ከተሞች ላይ የሚስተዋለውን አይነት በተለይ የባጃጆች ረጃጅም ተሰልፎችን የሚያስቀሩ ሙሉ ለሙሉ በኤሌክትሪክ የሚሰሩ መሆናቸው ተመራጭ ያደረጋቸዋል። ነገር ግን ብዙ ሰው የሚያነሳው ጥያቄ አለ። እንደዚህ አይነት ባጃጆችን ገዝተን መኪኖቹ ድንገት ቢበላሹብን ዋስትና አለው ወይ ነው የሚለው። እዚህም የባጃጆቹ አምራች ካምፓኒ የሆነው ለዚህ መልስ ይዞ መጥተዋል። ለዚህም መኪኖቹን በሚገዙበት ጊዜ ዋስና የሚኖራቸው ሲሆን ከዚህ በተጨማሪም ያላችሁን ባጃጅ በነዳጅ የሚሰራውን ማለት ነው ሙሉ ለሙሉ ወደ ኤሌክትሪክ እንዲቀየር ከፈለጋችሁም ባጃጃችሁን ይዛችሁ መታችሁ ወደ ኤሌክትሪክ መቀየር እንደሚችሉ ገልጸዋል። ሌላኛው እየተነሳ ያለው ደግሞ እነዚህ ባጃጆች ላይ ቅሬታው እነዚህ መኪኖች ሙሉ ለሙሉ ክፍት የሆኑ ተሽከርካሪዎች ናቸው። በተለይ በዝናባማ ቦታዎች ላይ በምናሽከረከርበት ጊዜ ለማሽከርከር ትንሽ አስቸጋሪ ይሆናሉ ተብሎ ይታሰባል። ለዚህም ወደፊት ማሰራት ግዴታ ሊሆን ይችላል እነዚህ ባጃጆች ላይ እንደ ጥሩ ጎን የሚታየው ደግሞ ባጃጆቹ ከመሬት ከፍ ያሉ ናቸው። ይህም በመሆኑ በተለይ ለከተማ ውስጥ አገልግሎት ጥሩ የሚያደርጋቸው ሲሆን ከከተማ ውጭ ራሱ በምናሽከረክርባቸው ጊዜ ከስር መታብኝ አንመታብን እያልን ሳንሳቀቅ መጓዝ ያስችለናል። ሌላኛው ግን ብዙ ሰው እንደ ጥሩ ነገሩ እያመሰገነ ያለው ነገር በተለይ ነዳጅ አንድ ሊትር መቶ ብር ባለፈበት ዘመን ሙሉ ለሙሉ በነዳጅ የሚሰሩ ባጃጆችን መጠቀም አስቸጋሪ እየሆነ ይገኛል። እዚህ እንደዚህ አይነት ሙሉ ለሙሉ በኤሌክትሪክ የሚሰሩ ተሽከርካሪዎች ተመራጭ ያደርጋቸዋል። እነዚህም ባጃጆች የወጣላቸውን ዋጋ ከቀጣዩ ጋር አንድ ላይ በስፋት እነግራቸዋለሁ። ሌላኛው ሀገር ውስጥ የሚገጣጠመው ተሽከርካሪ ደግሞ ሲፎር የሚባል ሙሉ ለሙሉ በኤሌክትሪክ የሚሰራ ባጃጅ ነው። እነዚህ ባጃጆች አጠቃላይ ክብደታቸው 500 ኪሎግራም የሚመዝኑ ሲሆን ርዝመታቸውም ሁለት ነጥብ አራት ሜትር ነው። እንዲሁም ስፋታቸው አንድ ሜትር ሲሆን ቁመታቸው ደግሞ አንድ ነጥብ አንድ ሜትር ርዝመት አላቸው። እነዚህ ባጃጆች ላይ የምንጭንባቸው እቃዎችም አጠቃላይ ርዝመታቸው አንድ ነጥብ አንድ ሜትር ሲሆን ስፋታቸው ደግሞ አንድ ሜትር እንዲሁም ወደ ላይ ቁመታቸው ደግሞ አምስት መቶ መሆን አለበት። የከለር አማራጭ ለምትወዱ ሰዎች የተለያዩ የከለር አማራጭ አላቸው። በቀይ ያለ፣ በሰማያዊ ያለ፣ በኔቪ እና በግሬ ያላቸው እነዚህ መኪኖች ባትሪያቸው ባለ ስልሳ ቮልት ቢሆንም መኪናው ግን ያን ያህል ፈጣን እንደሆነ አጠብቁ። ምክንያቱም የእነዚህ ባጃጆች ፈጣን የሚባለው ከፍተኛ ፍጥነታቸው 40 ኪሎ ሜትር በሰዓት ነው። እነዚህም ባጃጆች አንድ ጊዜ ፉል አድርገናቸው ከ60 እስከ ሰባ ኪሎ ሜትር በአንድ ጊዜ የመጓዝ አቅም ያላቸው ሲሆን ግን ብዙ ሰዎች ላይ ጥያቄ እያስነሳ ነው። አንዳንድ ሰዎች እነዚህ ባጃጆችን ረዘም ያለ ኪሎ ሜትር እንኳን መጓዝ ሳንችል በዚህን ያህል በአጭር ጊዜ ቻርጅ ማድረጉ እንደ ጉዳት የሚታይ ሲሆን ይህም ትክክል ናቸው። በተለይ ቻርጅንግ ፖርታቸው እነዚህን ቻርጅ ለማድረግ የምንጠቀመው ሆነ የትኛውንም የሌት ሸርካሪ ቻርጅ ለማድረግ ቻርጅንግ ፖርቱ የራሱ የሆነ ላይፍ ስፓን አለው። ለዚህም የቢዋይ ሊተሸርካሪዎች በምናይበት ጊዜ ለምሳሌ እነሱን አጠቃላይ እስከ 3500 ጊዜ ቻርጅ ማድረግ የምንችል ሲሆን፣ ለዚህም ለጥንቃቄ ሲባል መኪናው ቻርጅ እያለው ለምሳሌ 60% ወይ 50% እያለው ግዴታ ቻርጅ ማድረግ ወይ ደግሞ 80% ሲሞላ ወዲያው ቻርጅ ማድረግ የቻርጅንግ ፖርት እድሜውን ሊያሳጠርብን ስለሚችል እነዚህ ባጃጆች ላይ ብቻ አይደለም ሌሎችም የሌተሸርካሪዎች ላይ ቢሆን መኪናችንን በየጊዜው ቻርጅ ብዙ ሳይውል ወዲያ ወዲያው ቻርጅ ምናራጎ ከሆነ ለእንደዚህ አይነት ችግር ሊቀርብብን ይችላል። ስለዚህ እንደዚህ አይነት ጥንቃቄዎችን ማድረግ ተገቢ ነው። እነዚህ መኪኖች እንግዲህ የወጣላቸውን ዋጋ በምናይበት ጊዜ እነዚህ መኪኖች ዝቅተኛው ባለ ፒካፕ ማለት ነው ባጃጁ በ250 ሺ ብር ለገበያ የቀረበ ሲሆን ከዚህ በተጨማሪ ደግሞ ሙሉ ለሙሉ በኤሌክትሪክ የሚሰራው 6 መጫን የሚችለው ሞዴሉ አጠቃላይ ክብደቱ 325 ኪሎ ግራም ሲሆን ርዝመቱ 2.9 ሜትር ነው። እንዲሁም ስፋቱ 1 ሜትር ሲሆን ከዚህ በተጨማሪም ርዝመቱ 1.7 ሲሆን የም ተሽከርካሪ የተገጠመለት ባትሪ ባለ 60 ቮልት የሚባለው ነው። እነዚህ መኪኖች እስከ 1000 ኪሎ ግራም የመጫን አቅም ያላቸው ሲሆን ምንም እንኳን ወንበሩ ስድስት ሰው መጫን የሚችል ቢሆንም እነዚህ መኪኖች ግን ሪኮመንድ የሚደረገው መጫን እንዲችሉ አምስት ሰው ብቻ ነው። እነዚህ መኪኖች እስከ 50 ኪሎ ሜትር በሰዓት የመጓዝ አቅም ያላቸው ሲሆን በአንድ ጊዜ ቻርጅም ከ50 እስከ 60 ኪሎ ሜትር የመጓዝ አቅም አላቸው። እነዚህም ባጃጆች የወጣላቸው የመሸጫ ዋጋ በ350 ሺህ ብር ለገበያ የቀረቡ ሲሆን እነዚህ ባጃጆችም ኢትዮጵያ ውስጥ የሚገጣጠሙ መሆናቸው ተመራጭ ያደርጋቸዋል። ተመራጭ የሚያደርጋቸው ነገር አንደኛ ስፔርፓርት እንደ ልብ ይዘው መቅረባቸው ሲሆን በተለይ አሁን አሁን እንደ ቅሬታ እየተነሳ ያለውን እነዚህ ጨምሮ ሌሎችም የተሽከርካሪዎች ላይ ያለውን የስፔርፓርት እጥረት ያስቀራል ተብሎ ይታሰባል። እናንተ ምን ታስባላችሁ? ሀሳብ አስተያየታችሁን እስቲ ኮመንት ላይ ጻፉልን። እንደምታውቁት እኛ ሀገር ላይ ከባጃጆች ከፍ ብለን በምንሄድበት ጊዜ የምናገኛቸው የተሽከርካሪዎች ዋጋቸው ከዕለት ወደ ዕለት እየጨመረ ይገኛል ለዚህ ማሳየው የዛሬ ሳምንት ሲሸጡበት ከነበረው ዋጋ ዛሬ እየጨመሩ የሚገኙት እነ ቻንጋን ኢስታር፣ እንዲሁም እነ ቢዋይዲ ለዚህ ማሳያ ናቸው። ነገር ግን ሁሉም የኤሌክትሪክ ተሽከርካሪ ላይ ሊደረግ የሚገቡ አንዳንድ ወሳኝ የሆኑ ጥንቃቄዎች አሉ። እነዚህ ባጃጆችን ጨምሮ ሌሎች ሊቲየም ፎስፌት ባትሪ ያልተገጠመላቸው ተሽከርካሪዎች ሙሉ ለሙሉ እስከ መቶ ቻርጅ የምናደርጋቸው ከሆነ የባትሪ እድሜያቸው ቶሎ የሚያልቅብን ስለሆነ ይህን ነገር በድጋሚ ማስታወስ ያስፈልጋል። የባትሪ እድሜ ባን ጊዜ እስከ መቶ ቻርጅ የምናደረግ ከሆነ የባትሪ እድሜ ላይ ከፍተኛ ተጽዕኖ ያለው ሲሆን ከዚህ በተጨማሪ ደግሞ በተለይ አነስተኛ ባትሪ ፓክ ያላቸው እንደዚህ የኤሌክትሪክ ባጃጅ አይነቶችን አቁመናቸው ለረጅም ጊዜ ባናሽከረከራቸው ብዙ ችግር ሊያመጣብን ስለሚችል በየጊዜ ብንጠቀምባቸው ጥሩ ነው እንላለን። እነዚህኞቹ የሌት ሽከርካሪዎች እንደሌሎቹ የሌት ሽከርካሪዎች ባትሪ እድሜያቸው እዳጅም ይሆናል ብሎ ያን ያህል ኤክስፐክት ማድረግ አያስፈልግም። ምክንያቱም የባትሪዎቹ ባትሪ ፓካቸው ራሱ በሳይዙ አነስ ያለ ሲሆን ከተያይዞም የተለያዩ ምክንያቶች ስላሉ ያን ያህል ከፍተኛ እድሜ ይቆያል ብሎ ኤክስፔክት ማድረግ ተገቢ አይደለም። ለዛሬ ጀላቸው የቀረብ መረጃ ይህን ይመስል ነበር። መረጃውን ከወዳችሁ ላይ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎች መከታተን ፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች ከምንገናኝ ድረስ መልካሁሉ ተመኘው።